ወዳለው ባሌን ልጆቼን ወዳለው ባሌንም ወዳለው። ግን ያው ፍቅር ከስሜት በዘለለ ደግሞ ተግባራዊ ስለሆነ በዛ ተግባራዊነት ውስጥ በብዙ ጉዞ የተሻልኩኝ እናትና ሚስቶኛ ለው ብዬ ነው የማስበው። ድምፃዊትና ተዋናይት ዘሪቱ ከበደ ሰሞኑን በሶሻል ሚዲያው ላይ መነጋገሪያ ሆናለች ዘሪቱ ከልጅነት እስከ ልጁነት በሚለው አዲሱ መጽሐፉ ላይ ኑዛዜ የመሰለ ግል ታሪኳን የፍቅርና የትዳር ህይወቷን ያሳለፈችውን ደግ ሚሆን መጥፎ ገመኗን እንካችሁ ተማሩበት ብላ ከትባ አቅርባለች አርቲስት ዘሪቱ ከበደ ስለ ብዙ ጉዳይ በመጽሐፏ ውስጥ ብታነሳም ስለ ቀድሞ ባለቤቷ የተናገረችው አስገራሚ ነገር እንዲሁም ከትዳሯ ውጭ ባልጋ ጫወታ ስለተደሰተችባቸው አጋጣሚዎችና ለባሌ ሚስት ለሆነለት አልቻልኩም ያለችበት ምዕራፍ ተቀንጭቦቶ አገር ጉድ እያስባለ ይገኛል። ዘሪቱ ከልጅነት እስከ ልጁነት መጽሐፏ ላይ እንዳሰፈረችው በፍቅር ህይወቷ ጥቂት ከማይባል ወንዶች ጋር በፍቅር ያሳለፈች ሲሆን፣ እኚህ የፍቅር ግንኙነቶቿም ያጫጭር ጊዜ እንደነበሩ ነው የከተበችው ብዙ ጊዜ ወንዶች የሚፈልጉትን ነገር ካገኙ በኋላ አይቆዩም ይባላል። በዘሪቱ የፍቅር ህይወት ግን ነገሩ ሌላ ነው። ሷ በወጣትነት ዘመኗ ቀበጥ መዝናናትና መምትወድ ነበረች። ራሷ እንደጻፈችው ዘሪቱ በአፍናንት ዕድሜዋ ወላጭናቷ ወላድናቷ ራሷን ከጾታዊ ጥቃት እንድትጠብቅ እንዲሁም ትኩረቷን የህልሟ ስኬት ላይ እንድታደርግ ደጋግማት መክራት እንደነበረም ትናገራለች። ዘሪቱ አስተዳደጓ በከፍተኛ የቤተሰብ ቁጥጥር ስር ነበረ። ታዲያ አፍላ እድሜ ላይ ስትደርስ በውጭ ሀገር ዝነኛ ተዋናያንና ድምፃውያን ተጽዕኖ ጽኑ እያደረባት ጀመረ። በተለይ ያለባበስ የጸጉርና የኑሮ ስታይላቸው ይስባት ጀመረ። ከምታደንቃቸው ዝነኞች መካከል ደግሞ የፖፕ ንግስቷ ማዶና ናት። ማዶና እርቃን ሰውነቷን የሚያሳዩ ልብሶችን ለብሳ በመድረክ ላይ ስትቀውጠው ብታይ ዘሪቱ እንደሷ መልበስና መሆን መፈልጓን ትናገራለች። ያኔዋ ዘሪቱ እንደዛ ማድረጓን ወንዶች ስሜቱ ሊከት እንደሚችልና ና የወንዶችን ትኩረት ለመሳብ እንደሆነ ሳትረዳ ነገር ግን ያንን የማድረግ ድፍረቷን በራሷ መተማመኗን ታደንቅ እንደነበረም በመጻፏ ላይ ከትባለች። ሪቱ በ1990 ዎቹ በጣም ተወዳጅ የነበሩት ስፓይስ ገርልስ የተባሉ የእንግሊዛውያን ድምፃውያን ተጽዕኖም እንዳደረባት ትናገራለች። ሪቱ ተጽዕኖ ካሳደረባት እንግሊዛውያን ስፓይስ ገርልስ ሙዚቀኞች ከሙዚቃው ጋር አብረው ይሸጡት የነበረው ምስል ወይም ብራንድ የተደረገበት ገርልስ ፓወር የሚለው መፈክር ይገዛት ነበር። ሴቶች በተሰጣቸው ጸጋ ወንዶችን መግዛት ይችላሉ ማለት ነው። በሌላ አገላለጽ በሰውነታቸው ወንዶችን ማማለል፣ በቃላታቸው ተለሳልሰው በመደለል የሚፈልጉት ነገር ከወንዶች ማግኘት ይችላሉ ማለት ነው። ዘሪቱና ጓደኞቿ ገርለስ ፓወር የሚለውን ይዘው ድፍረታቸው በፈቀደላቸው መጠን በትምህርት ቤታቸው አብሯቸው የሚማሩ ወንዶችን ለማሽኮርመም መሞከራቸውንም ጽፋለች። ቴልሚ ዋት ዩ ወንት ቴልሚ ሪሊ ሪሊ ዋት ዩ ወንት እያልን እኩያ የወንድ ጓደኞቻችንን እያሳፈር እንስቅ ነበር ትላለች ዘሪቱ በመጽሐፏ ላይ የኮርዳነት ዘመኗን ስታስታውስ ልጆች በሶሻል ሚዲያ የሚያዩትን ነገር ወላጆች መቆጣጠር መቻል አለባቸው የሚባለው ጉዳይም እውነት እንደሆነ እና ጉዳቱ የከፋ ነው የሚባለው ለምን እንደሆነ ዘሪቱ በመጻፏ ላይ ጠቅሷለች። ታዲያ የሳትነት የወጣትነት ህይወቷ ላይ የፈጠረውን ተጽዕኖ ወደ መንፈሳዊ ህይወቷ ስትገባ ጸጸት፣ ድብርትና አዘን ውስጥ እንደከተታትም ትናገራለች። በወጣትነት ዘመኗ ጥቂት ከማይባሉ ወንዶች ጋር የፍቅር ጊዜ ያሳለፈች ሲሆን፣ በዘሪቱ የፍቅር ህይወት ውስጥ ከአንድ ወንድ ጋራ የምታሳልፈው የፍቅር ጊዜ ደስ የሚላት አዲስ የተዋወቀችው ሰው በመጀመሪያ የፍቅር ጊዜያት የሚሰጣት እንክብካቤ፣ ግንኙነት የመፈጸም ፍላጎት አብሯት ከሆነው ሰው ጋር እንድትቆይ ያደርጋትና ስሜቷን ብቻ እንድታዳምጥ እንጂ የፍቅረኛዋን መልኩን፣ ባህሪውን ሁሉን እንድታይ አያደርጋትም ነበረ። እሷ ራሷ እንደከተበችው ታዲያ አብሯት ካለው ጊዜያዊ ብላ ከምትይዘው ፍቅረኛዋ ጋር አብሬው ከተኛው በኋላ ትክክለኛ ማንነቱ ግልጽ ብሎ ይታየኛል ትላለች። ታዲያ ይህ ባህሪ በወንዶች እንጂ በሴቶች አልተለመደም። ምናልባት በልጅነቷ እየተከታተለቻቸው ካደግቻቸው የውጭ ዝነኞች ተጽዕኖም ይሆናል። ወይ ደግሞ በወንድና በሴት መሀል ስለሚፈጠረው ግንኙነት ከስጋዊ ፍላጎትና የፍትወት ስሜት ላይ ትኩረቷን በማድረግ አካላዊ ግንኙነት ላይ ያላት ፍላጎት ከመጠን ያለፈ በመሆኑም ሊሆን ይችላል። ታዲያ ይህ በመሆኑ በዝሞት ፍቅር ተነድፋ በሴሰኝነት ሕይወት ወደ አልሆነ አቅጣጫ እንድታመራ ሊያደርጋት ይችል ነበረ። ነገር ግን እጣፋንተዋ በህይወቷ ውስጥ የቀድሞ ባለቤቷ አቶ ላቃቸው መንግስቱ በመግባቱ በወጣትነት ጊዜዋ ሳያልፍባት ማግባት በነበረባት እድሜ ላይ ከቀድሞ ባለቤቷ ጋር ልትጣመር ችላለች። ዘሪቱ ላቃቸውን ስትገልጸው ከልጆች አባት ጋር የፍቅር ግንኙነት ከመጀመራችን በፊት በነበሩኝ አጫጭር ግንኙነቶች ጀማሪ፣ ተቆጣጣሪ፣ ፈጻሚ ምን የነበርኩን። ላቃቸው ግን እንዲህ ላለው ጨዋታ የተመቸ አልነበረም። ስሜታዊነት የራቀውና የሚያደርገውን የሚያውቅ ነው አውና አይ የሚል በማንኛውም ሰዓት ራሱን መሆን የሚችልና እውነቱን ለመናገር ፍራት የሌለበት በመሆኑ ላምነው እንደምችል ተረዳው። ከሱ በፊት እንደለመድኩትና እንዳሻኝ ለነዳው እና ቀላቅዬ የማስኬደው ምናባዊ ጡዘት ውስጥ ልከተው ባለመቻሌ እንደ ልማዴ በቅዠቱ ሳይሆን ከአክብሮት ጋር የእውነት እንደወደው ተገድጄ ነበረ። ከዚያ የተነሳ ከእርሱ ጋር በተመጣጠነ እርምጃ ለመሄድ እና ግንኙነታችን በይፋ ለመጀመር የአመታት ጉዞን ፈይቶ ነበረ። ከመቼውም ጊዞኝ ከመቼው እንደሚለቀኝ ግር ይለኝ የነበረው የፍቅር ስሜት እሱ እንደፈለገ እንጂ እኔ እንደፈለግኩት ሊያደርገው የሚችለው ሰው ባለመሆኑ በንፋስ ሳይወሰድና ሳይጠፋ ቀረ ትላለች ዘሪቱ ስለ ቀድሞ ባለቤቷ በመጽሐፏ ውስጥ። ከቀድሞ ባለቤቷ አላቃቸው ጋር የፍቅር ጊዜን ካሳለፉ በኋላ በትዳር ሲጣመሩ ከማህበረሰቡ ባህል ወጣ ባለመልኩ ለምን በሰርግ ላይ ሴቷ ነጭ ወንዱ ደግሞ ጥቁር ይለብሳል? ያንን ማድረግ ግዴታ ነው ያለው ማን ነው? በማለት እሷ ጥቁር ቬሎ እሱ ደግሞ ነጭ ሱፍ አድርጎ ማንም ሳይኖር ፍርሚያም ሳይፈራረሙ ሽማግሌም ሳይላክ ሰርግ፣ ቅልቅል፣ መልስ ሳይባል ከተዋደድን እና ከተፋቀርን ይበቃል በማለት በጥቁር ቬሎና በነጭ ሱፍ ብቻ የሰርጋቸውን ቀን አሸብርቀው በአንድ ቤት መኖር ይጀምራሉ። በትዳር ህይወታቸው፣ ዘሪቱ ብዙ ትቸገር እንደነበረም ጽፋለች። ሁሉን ነገር በእኔ ሀሳብ ይሁን የሚለው ባህሪዋ ላቃቸው። እሱ እንዳባወራ እንደ ባል ማድረግ የሚችለውን ነገር እሷ እንድታደርግ ይተውላት ነበረ። ያንን ለምን እንደሚያደርግ ግራ ይገባት ነበረ። ለባሌ ሚስት ለሆንለት አልቻልኩም። እናቴ ሁሉን ነገር አስተምራኛለች፣ ሚስት መሆንን ግን ያስተማረኝ የለም ስትልም ጽፋለች። ዘሪቱ ከዚያ በኋላ አንዴ ጋራ ጓደኛቸው መጽሐፍ ቅዱስ ሚስት ለባሏ መስጠት ያለ ያለባትን አክብሮትና እንክብካቤ እንዴት እንደሆነ ያስተምራታል። ከዚያ በኋላ የትዳር ህይወቷን ማስተካክሏን ትናገራለች። እንደችን ነገር ሳስበቦና እንደ ግራ ይገባኛል፣ ግርም ይለኛል። ድምፃዊትና ተዋናይት ዘሪቱ ከበደ ሚስትነት ምን እንደሆነ ከተማረች በኋላ ከባለቤቷ ጋር ባለመግባባት ትለይታለች። ውድና የተከበራችሁ አድማጅ ተመልካቾቻችን የዘሪቱ ከበደን ከልጅነት እስከ ልጁነት የሚለው መጽሐፍ እድሉን አግኝታችሁ በእጃችሁ ከገባ እንድታነቡት እንጋብዛለን። ሁላችንም ንጹች አይደለምና ከመፍረድና ሳናውቅ ከመናገር እንቆጠ ብላለው አብራችሁን ስለነብራችሁ ልጆቼን ወዳለው፣ ባሌንም ወዳለው ግን ያው ፍቅር ከስሜት በዘለለ ደግሞ ተግባራዊ ስለሆነ በዛ ተግባራዊነት ውስጥ በብዙ ጉዞ የተሻልኩኝ እናትና ሚስቶኛ ያለው ብዬ ነው የማ